ክብራትና ክብራን የዴሊ ዜና ቤተሰቦች እንደምናላችሁ ዛሬም ለእናንተ ጥሩ ጥሩ ዜናዎች ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። ከሞቃዲሾ ደቡብ ምዕራብ በ24 ኪሎ ሜትር ርቀት ላይ አንድ አውሮፕላን ተከሰከሰ። ዲኤች ሲ ፋይቭ ዲ ቡፍሎ የተሰኘው የአውሮፕላን ንብረትነቱ የትሬን አቪዬሽን ሲሆን ወደ ሞቃዲሾ አደን አብዲል ዓለም አቀፍ አየር ማረፊያ እየተጓዘ እያለ አደጋ አጋጥሞታል። የሶማሌ ሲቪል አቪዬሽን ባልጣን ባወጣው መግለጫ በአውሮፕላን ውስጥ አምስት ሰዎች ተሳፍረው የነበረ ሲሆን ሁሉም ሕይወት አልፏል ብሏል። ዓለም አቀፍ አጋሮች ወደ የሶማሌ ተቋማት ጨምሮ አደጋው ጊዜ ሰራተኞች በፍጥነት በስፍራው ደርሰው አስክሬናቸው የማንሳት ስራዎች ማከናወኛውን አስረድተዋል። አውሮፕላኑ አደጋ መንስኤ ምን እንደሆነ ለማወቅ ምርመራ እየተከናወነ እንደሚገኝ የጠቀሰው ባለስልጣኑ አዳዲስ መረጃዎች ካሉ እንደሚያሳውቁ ይፋ አድርገው ይህ አውሮፕላን ለመነሳትም ለማረብ ሰፊ ቦታ የሚፈልግ ሲሆን፣ የተሰራውም በገጠር ራቅ ባሉ አካባቢዎች ወታደራዊ ሰብአዊ እንቅስቃሴዎች ለማድረግ እንዲያስችል ነው ተብሏል። ተወዳጁ ድምጻዊ አብዱ ኪያር ከደረሰበት አደጋ አገግሞ አሁን ከዘራ ታግዞ መራመድ መጀመሩንና በቅርቡ ያለምንም እርዳታ መራመድ እንደሚጀምር ገለጸ። አልሐምዱሊላህ በከዘራ ድጋፍ መራመድ ጀምሬያለሁ በሚል ቪዲዮ ያሰራጨው አብዱ ጉዳቱ ከደረሰበት በኋላ ደግሞ እናቱም ሐዘን ተደራርቦበት እንደነበር የሚታወቅ ሲሆን ከሀገር ውስጥ ከተለያዩ አጋር በአካል በስልክ፣ በኢሜይል፣ በተለያዩ መንገድ የጻፋችሁልኝ፣ ያበረታታችሁኝ፣ የጸላያችሁልኝ ወንድምና እህቶች እጅግ በጣም አመሰግናለሁ ብሏል። አልሐምዱላ ከሀዘን የተጽናንቻለሁ፣ ከህመሜም አገግም ያለሁ፣ አሁን አጥንቴ ገጥሞልኛል። ከዘራም እየታገዝኩ በደንብ እየረገጥኩ እራመዳለሁ። በሚል መልእክት ያስተላልፈው አብዱ በሚቀጥለው ሳምንት ቀናት በደንብ ተለማምጄ በቅርብ ለምንም እርዳታ መራመድ ጀምራለሁ። በድጋሚ ሁላችሁንም አመሰግናለሁ በማለት መልእክት አስተላልፏል። ድምፃዊው ልክ የዛሬ ወር ባስተላለፉ መልእክት በቀድሞው ሊፍት ወድቆብን ከከባድ አደጋ ተረፍኩ፣ ዛሬ ደግሞ እናቴም ሞት ተረዳው፣ ፈተናው እየበዛብኝ ነው። ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ ሲል ጥሪ አቅርቦ እንደነበረ ይታወሳል። ባህሪሪ ክልል በሆቴል ማኒፋክቸሪንግ ባግሮ ፕሮሰሲንግ ለሚሰሩ ባለሀብቶች አስፈላጊውን ድጋፍ ይደረጋል። ባህሪ ክልል በሆቴል ማኒፋክቸሪንግ ባግሮ ፕሮሰስ ሰርፍ ለሚሰሩ ባለሀብቶች አስፈላጊውን ድጋፍ እንደሚደረግ የክልሉ ርዕሰ መስተዳደር አቶ ኦርዲ በድሪ ገለጹ። የክልሉ ኢንቨስትመንት ቦርድ መደበኛ ስብሰባ በሆነ ርዕሰ መስተዳደሩ አቶ ኦርዲ በድሪ በተገኙበት ኢንቨስትመንት ዝግጅት ፍቃድ አሰጣት በሚመለከቱ ወይ ታከደው ለራስ አመስተዳሩ እንዳሉት በክሉ በተጀመረው ኢንቨስትመንት ክትትል ለተሰራ አጠናቆ ማስከጠል ይገባል። በተለይ በራሳቸው ይዞታ ላይ የሚያለ ደግሞ ባለ ሀብቶች ቅድሚያ ለመስጠት የመደገፍ ስራ ይሰራል። የክልላዊ ፋይዳ ባላቸው ዘርፎች በተለይ ሆቴሎች፣ ማኒፋክቸሪንግ በአግሮ ፕሮሰሲንግ ዘርፍ ለሚሰሩ ባለ ሀብቶች አስፈላጊውን ድጋፍ ይደረጋል ብለዋል። የመንግስት ተቋማት ቅንጅታዊ አሰራር በማጠናቀር የክልሉ ኢንቨስትመንት እንቅስቃሴ እንዲጎለበት ትኩረት መስጠት እንደሚያስፈልግ አመላክተዋል። ሁሌም በልባችን ትኖራላችሁ። ባሳለፍነው ሳምንት ከአርባ ምንጭ ዝጊት አቡነ ገብረ መንፈስ ቅዱስ ዓመተ የንግስ በዓል አክብረው ሲመለሱ በመኪና አደጋ ህይወታቸው ላጡ ወንድሞች እና እህቶቻችን ዛሬ ማምሻውን በሻሸመኔ ተክለ ሃይማኖት ቤተክርስቲያን የጧፍ ማብራት ፕሮግራም ተደርጓል። ከአደጋው የተረፉት ወንድም እና እህቶቻችን በጧፍ ማብራት ፕሮግራሙ ላይ ተገኝተው ነበር። እንኳን እግዚአብሔር ያተረፋችሁ፣ ያጣናቸው ወንድሞቻችን ፈጣሪ ነብሳቸውን በአጸደ ገነት ያኖርልን። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስኪያጅ ኢንጂነር ታከለ ኡማ በአገሪቱ የተከሰተው የመብራት ኃይል መቆራረጥ በአገልግሎቱ ላይ ተጽዕኖ አሳድረዋል አሉ። የቀድሞ አዲስ አበባ ከተማ ምክትል ከንቲባ በኋላም የማደር ሚኒስትር የነበሩት ታከለ በየቅስ ገጻቸው ለውድ ደንበኞቻቸው በሚል ባስተላለፉ መልእክት ሰሞኑን የመብራት መቆረጥ አገልግሎት ላይ ያስከተለው የአሰራር ችግር ለመቅረፍ እየወሰድን ያለውን እርምጃ በተመለከተ ባለፉት አራት ተከታታይ ቀናት የኃይል መቆራረጥ አገልግሎት ላይ ተጽዕኖ አሳድረዋል ሲሉ ገልጸዋል። ስራ አስፈጻሚው አክለው መስተጓጎሎቹ ለማስተካከል በቀጣይ ቀና ለደንበኞች የጅምላ ጭነትና የኮንቲነር ጭነት አገልግሎት እያመቻቸን ነው። በተለይም እያንዳንዱ ፈርጎ እና ኮንቲነር በተናጠል ከመቁጠር ይልቅ የባቡር ጉዞ ቁጥር በመጠቀም ከጅቡቲ ጉሙሩክ ያለውን የሰነድ አሰጣጥ ሂደት ቀላል እያደረግን ነው። ይህ ማስተካከያ ስራዎች ለማፍጠን እና የመዘግየቶች ለመቀነስ ያለመ ነው። በዚህ ጊዜ ደንበኞች ለሚያሳዩን ትግስትና ግንዝ ግንዛቤ ከልብ እናመሰግናለን። መደበኛ ስራችን ወደ ነበረበት ለመመለስ ለምናደርገው ጥረት ለሚያደርጉልን ድጋፍ እናመሰግናለን ብለዋል። ምዕተ ዓመት ያስቆጠረ የኢትዮ ቱርኪ ወዳጅነት የኢትዮጵያና ቱርኪ ግንኙነት የጥንት ነው። ሁለቱም ሀገራት ትልቅ ታሪክ ያላቸው የስልጣኔ ማዕከል የነበሩ ናቸው። ከ16ኛው ክፍለ ዘመን ጀምሮ የቱርክ ወደ ምስራቅ አፍ አፍሪካ በመስፋፋት ላይ ከነበሩ ፖርቱጋሎች ጋር በነበረ ፉክር ወደ ቀጠናው ከመጣቸው ጊዜ ጀምሮ ከኢትዮጵያ ጋር የተለያዩ ግንኙነት ስታደርግ ቆይታለች። የሙሉ የመጀመሪያ ሁለተኛ ዲግሪ በታሪክ ትምህርት ያገኙት የፒኤችዲ ትምህርት በቱርክ የተከታተሉት ኢብራሂም ሙሉሸዋ ለመደበኛ ግንኙነት ደረጃ ቱርኪ ኢትዮጵያ ውስጥ ኤምባሲ ከነበራት የመጀመሪያዎቹ ሀገር አንዷ መሆኗ የጠቆሙት ኢብራሂም በ19ኛው ክፍለ ዘመን ሀረር ላይ አሁንም ድረስ በሚገኘ የቱርኪ ቁንጽላ ተከፍቷል። በአውሮፕላ በአውሮፓውያን አቆጣጠር በ1912 ደግሞ ቱርኪ በአፍሪካ የመጀመሪያ ኤምባሲ በአዲስ አበባ ከፍታለች ብለዋል። ቱርኪ ኤምባሲዋን ከከፈተች ዕለት አንስቶ ሁለት አገራት የዋዠቀ ግንኙነት ኖሯቸው አብቅም ቀዳማዊ አጼ ኃይለሥላሴ ቱርኪን የጎበኙ ሁኔታ ሁኔታም አለ። በዓለም አቀፍ ደረጃ ኢትዮጵያና ቱርኪ በተባበሩ መንግስታት መድረክ በተለያዩ መንገዶች አብረው የተሳተፉባቸው የተባበሩት ሁኔታዎችም እንዳሉ ገልጿል። የኦጋዴን ነጻነት ግንባር ኦብነግ፣ የኢትዮጵያ ፌዴራል መንግስት የሶማሌ ክልል የተፈጠረው የተፈጥሮ ሀብት እየበዘበዘ ነው ሲል ወቀሳ ቀረበ። የኦብነግ ቃል አቀባይ የሆኑት አብዱልቃድር ሐሰን ሄርሞጌ ወይም አዳኒ ሄርሞጌ ዛሬ በአብዱል ጅሊል ሾ ከተሰኘው ፕሮግራም ጋር ባደረጉ ቃለመለስ ሲናገሩ የተኩስ አቁም ስምነት ያደረጉት በሶማሌ ክልል ውስጥ ኦብነግ ድርሻ እንዲኖረው በሚል እንደነበር ጠቅሷል። የክልሉ መግነስ መንግስት ኦብነግ በጥምረት ሆነ የነዋሪነት መብት እስከ ማስከበር ስራ እንዲያከናውን ስምምነት ላይ መድረሱን የጠቀሱት ቃል አቀባይ፣ ይሁንና በፕሬዚዳንቱ ሙስጠፋ መሐመድ ኡመር የሚመራው የክልሉ የሚያስተዳድረው መንግስት በአዲስ አበባ የሚገኘው የፌዴራል መንግስት ወኪል ሆኖ እየሰራ እንደሚገኝ አስረድቷል። በኢትዮጵያ የሚገኘው የሶማሌ ህዝብ መብት አሁንም በፌዴራል መንግስቱ ፍላጎት ለመመስረቱን ጠቅሰው አዳኒ ኪሩመጌ መግለጫውን በመቀጠል እኛ ጠመንጃችን ያልነው መብታችን በክልሉ መንግስት ጋር ሆነን እናስከብራለን በሚል አላማ ነበር። ባደረግነው ስምምነት የኢትዮጵያ እጅ እንወድቃለን የሚል አልነበረም። አሁን ግን ባልጠበቅነው ሁኔታ ስምምነቱ ተጥሷል ብለዋል ከጅምሩ ትጥቅ በመፍታት አሁን ጸጸት ይሰማችኋል የሚል ጥያቄ የቀረበላቸው ቃል አቀባዩ የሰላም ስምምነት ካልተከበረ መልሰው ትጥቃቸውን እንደሚያነሱ የሚገልጽ መልስ ሰጥተዋል። ንግግራቸውን ሲቀጥሉ ባለፉት ስድስት ዓመታት በክልሉ ሰላም ከመስፈኑ ውጪ ምንም አይነት እውነተኛ ፖለቲካ፣ ማህበራዊ፣ ኢኮኖሚ ልማት አልተደረገም ያሉት ቃል አቀባዩ የሶማሌ ክልል ፕሬዝዳንት የሚመሩት አስተዳደር አስተዳደር አመጣው የሚባለው እድገት አስተባብለዋል። ቃል አቀባዩም መጨመረውን በቅርቡ የክልሉ መንግስት በቻይና ሆሊዲንግ ኤል መካከል የኦጋሪን አካባቢ ያለው የነዳጅ ክምችት ለማውጣት በሚል የተደረገውን ንግግር ተቃውመዋል። የንግግሩም ከፌዴራል መንግስቱ በመጣ ትዕዛዝ መካሄዱን አስረድተውም በጉዳዩ ላይ ኦብነግ መምከር እንደሚገባው አሳስበዋል።